እንደኔ እንደኔ በቂ ግንዛቤ ከሌላችሁ ውክልና ባትሰጡ ይመረጣል። በተለይም በውክልና ጊዜ ስለሚኖር የጥቅም ግጭት የግድ ማወቅ አለበት ሁሉም ሰው። እንደምንከረማችሁ፣ እኔ ጠበቃ ምህረት ነኝ። ሰሞኑን እንግዲህ ውክልና ስላመጣው መዘዝ እየሰማን ነው። ከዚህ ቀደም ምንም እንኳን በዚሁ ቻናል ስለ ውክልና ብናወራም ዛሬ በተለይም ሙሉ ውክልና የሚባለውን ወይም ደግሞ ልዩ ውክልና ለምትሰጡ ሰዎች ልታውቋቸው የሚገቡ ሶስት መረጃዎችን ነው የማነሳላችሁ። አንደኛ የጥቅም ግጭት ወይም ደግሞ ይሄ ኮንፍሊክት ኦፍ ኢንተረስት ስለሚባለው ነገር እናውራ እስቲ። ከውክልና ጋር በተያያዘ ሕጉ በግልጽ እንደሚያስቀምጠው የተወከለ ሰው ምንም እንኳን እንደ ወካይ ሆኖ መሸጥ መለወጥ ስልጣን ቢሰጠውም እነዚህን ተግባራት ሲፈጽም ለወካዩ ጥቅም ደግሞ አለው ለወካዩ ጥቅም መሆን ይገባዋል። በቀላል ቋንቋ ምን ማለት ነው? የወካዩን ስራ ሲሰራ ለራሱ ጥቅም ለማግኘት መሆን የለበትም እንደማለት ነው። ለምሳሌ አንድ ሰው በተሰጠው ሙሉ ውክልና የተነሳ ቤቱን ለእናቱ ወይም ለወላጅ እናቱ ቢሸጥ ጉዳዩ የጥቅም ግጭት ያስነሳል። ስለዚህ ወካዩ ውሉን ማስፈረስ ይችላል ማለት ነው። ይሄንን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር ለምሳሌ 5440 ላይ አስገዳጅ ውሳኔ የሰጠበት ጉዳይ ነው ማለት ነው። ከዚህ ጋር በተያያዘ በባልና ሚስ መካከል በሚፈጸም የውክልና ስልጣን አሰጣጥ ጋር በተያያዘ ሲነሳ የሚሰማው ክርክር አንዱ ተጋቢ ባል ወይም ሚስት የጋራ ንብረትን ቢሸጥ መሸጡን አይክድም። እንግዲህ ባል ወይ ሚስት ሙሉ ውክልና ሊሰጣቸው ይችላል፣ በአንደኛው ወገን ነገር ግን በተሰጣቸው ውክልና መነሻነት ለምሳሌ ቤት አለ እንበል እና ቤቱን ቢሸጡ ቤቱን አልሸጥንም ብለው አይከራከሩም። ነገር ግን ለትዳር አላማ አውለነዋል፣ የተሸጠበትን ገንዘብ ተጠቅመንበታል የሚል መከራከሪያ ነው የሚነሳው። ነገር ግን ይህንን በበቂ ሁኔታ የማስረዳት ግዴታ አለበት፣ ይህንን መከራከሪያ የሚያነሳ ሰው ማለት ነው። ስለዚህ የተሸጠበት የገንዘብ መጠንና የወጡ ወጪዎች ተመዛዝ ነው ክርክር ሊቀርብ ይገባል ማለት ነው። በዚሁ መሰረት ነው እንግዲህ ፍርድ ቤቶችም ውሳኔ ሊሰጡ የሚገባው። እንግዲህ ይሄ የባልና ሚስት ጉዳይ ነው። ከጉዳዮችን በተወሰነ መልኩ ወጣ ያልኩት ምንድን ነው ከውክልና ጋር በተያያዘ ሰሞኑንም እንደሰማ ነው ብዙ ጊዜም ደግሞ እንደምንታዘበው በባልና ሚስት መሀከል ብዙ እንደዚህ አይነት ጉዳዮች ስለሚገጥሙ ነው ማለት ነው። እና ተያያዥ ክርክሮች ይኖራሉ። ምናልባት ወደፊት በሰፊው በሌላ ቪዲዮ ልመለስበት እችላለሁ። ከዚሁ ከጥቅም ግጭት ሀሳብ ሳንወጣ አንድ ጊዜ ምን ሆነ፣ አንድ ግለሰብ በውክልና ቤት እንዲያስተዳድር ሙሉ ውክልና ማለት ነው ይሰጠዋል። ከዚያ ለአንዲት ግለሰብ ቤቱን ይሸጠዋል ማለት ነው። ከዚያም ቤቱን በሸጠላት በአስረኛው ቀን ጋብቻ ይፈጽማሉ ከሴትየዋ ጋር። ስለዚህ በሁለቱ መካከል የተከናወነው የሽያጭ ውል መፍረስ አለበት የለበትም የሚለውን እንግዲህ ፍርድ ቤቱ ተመልክቶታል ማለት ነው። ቤቱን ለሚስቱ የሸጠ በመሆኑ እንግዲህ ፍርድ ቤቱ ያለው ቤቱን ከአስር ቀን በኋላ ለሚያገባት ሴት ወይም ወደፊት ከአስር ቀን በኋላ ሚስቱ ለምትሆን ሴት እንደመሸጡ መጠን ከአስር ቀን በኋላ ቤቱ የራሱ እንደሚሆን እያወቀ ነው ንብረቱን የሸጠው የሚል ድምዳሜ ላይ ነው እንግዲህ የደረሰው። ስለዚህ ውሉ ፈራሽ ተደርጓል። ይህም በመዝገብ ቁጥር 3224 አንድ ላይ አስገዳጅ ውሳኔ የተሰጠበት ጉዳይ ነው ማለት ነው። አሁን ዋናው መያዝ ያለበት ነጥብ ምንድን ነው? ውክልና በእርግጥ የሚሰጠው ወካዩ በቂ ወይም ምቹ ጊዜና ሁኔታ ስለሌለው ማከናወን የሚገባው ነገር በሌላ ሰው እንዲከወንለት ነው። ነገር ግን ስራዎቹ ለምሳሌ መሸጥ ሊሆን ይችላል፣ ስጦታ መስጠት ሊሆን ይችላል። እነዚህ ሲከናወኑ የእርሱን ጥቅም ባልጎዳ መልኩ መከናወኑን መከታተል ይኖርበታል። ምንም እንኳን ሙሉ ውክልና ለምናምነው ሰው የሚሰጥ ቢሆንም፣ ምናልባት ግን ከኃላፊነቱ በላይ ከሄደ መከታተል ያስፈልጋል ማለት ነው። ይህንንም ማለትም የጥቅም ግጭት ባለበት አኳኋን የተፈጸመ ተግባር ካለ እንግዲህ ወካዩ ይህንን ባወቀ በሁለት አመት ጊዜ ውስጥ ውሉን ማስፈረስ ይኖርበታል ማለት ነው። ይህ በህጉ ላይም ተቀምጧል። በሰበር መዝገብ ቁጥር ሰማንያ ሁለት ሰባ ሁለት አምስት ላይም ውሳኔ አርፎበታል ማለት ነው። ሁለተኛ ማንሳት ያለብን ምንድን ነው? ወካይ የሆነ አጠራጣሪ ነገር ሙሉ ውክልና በሰጠው ሰው ላይ ቢመለከት እንዴት ነው ውክልና ማንሳት የሚችለው የሚለውን ማየት አስፈላጊ ይመስለኛል ምክንያቱም ሰዎች በቃል ወይም በጽሁፍ በመግለጻቸው ብቻ ለተወካይ የውክልና ስልጣኑ የሚነሳ ሊመስላቸው ይችላል ውክልና የሚነሳው ውልና ማስረጃ ተሄዶ የውክልና ቁጥሩ ተገልጾ ውክልና መሻሪያ የሚባላለው ውክልና መሻሪያው ከተፈረመ በኋላ የውክልና መሻሪያው ለተወካዩ ሊደርሰው ይገባል። ስልጣኔ ከዚህ በኋላ አብቅቷል የሚለውን ማወቅ ይኖርበታል ማለት ነው እና ሌሎችም አስፈላጊ እርምጃዎች መወሰድ ይኖርባቸዋል ማለት ነው። ሶስተኛ፣ በተለይም በዛ ያለ ንብረት የምታስተዳድሩ ባለ ንብረቶች እንቅስቃሴያችሁን ሁሉ በህግ አማካሪ በተደገፈ መልኩ ብታደርጉት ይመከራል። ብዙ ጊዜ ብዙ ስራዎች የሚሰሩት እንግዲህ በእምነት እና በቅርበት ላይ ተመስርቶ ቢሆንም ሄዶ ሄዶ ግን የሚመጣው አይታወቅምና ገንዘብ ንብረታችሁን በአግባቡ በህግ አማካሪ በታገዘ መልኩ እንድታስኬዱ እያልኩ እመክራለሁ። የዛሬው ቪዲዮ በውክልና ጉዳይ ብዙ ሰዎች ችግር ውስጥ ሲገቡ ስለምንታዘብ በድጋሚ ልብ እንዲባል የሰራውት ቪዲዮ ነው። ከቀናት በኋላ በሌላ ህግ ነክ መረጃ እመለሳለሁ።